አርቲስት ተብሎ ወይም ለኪነ ጥበቡ ተብሎ ለመጀመሪያ ጊዜ የተሰራ አሁን ላይ ነው። ከአርቱ ጋርም ሆነ ኢንዱስትሪ አብዮቱ ጋራ ወይም ደግሞ ከቴክኖሎጂ ጋራ የተለያየንበት ወይም የተላለፍንበትን የተላለፍንበትን ነገር አሁን አንድ እያልን እየጀመርን መሰለኝ። እውነቱን ለመናገር እኔ በአሁኑ ሰዓት በፈጠር ደስተኛ ነኝ። ለምን በእኛ ሰዓት እንደዚህ ባልተስፋፋበት ትያትሩ የአርት ስራ ባልተሰፋበት ጊዜ ነበር፣ እና እኔም ዘግይቼ የጀመርኩት ይህን ሳይ እጅግ በጣም ደስ ያለ፣ ለምን ለሚቀጥለው ትውልድ ጥሩ ውጤት ያመጣል ብዬ ጥሩ ትምህርት ቤት ይሆናል ብዬ አምናለሁ። ኪነ ጥበብን ከማሳደግም አልፎ ለሀገር እድገትም ትልቅ አስተዋጽኦ የሚያደርግ ነው። እንዲህ ያለው ነገር በመንግስት ደረጃ መሰራቱ በጣም ተስፋ የሚሰጥ ነው። ብዙ እድሉን ያላገኙ ሰዎች በተለያዩ አሁን ልናገረው በማልችሉ ጥንቅጥ ምክንያት ሰዎች ስራቸውን ማውጣት ያልቻሉበት ሁኔታ ብዙ ነው በጣም ስለዚህ እንዲ ያሉ መድረኮች እንዲ ያሉ ሲኒማ ቤቶች በስፋት መከፈታቸው በጣም ተስፋ የሚሰጥ ነው ሁላችንንም የሚያነቃቃ ነው በዛ ላይ ደግሞ ሲኒማ ቤቱ ዝም ብሎ አይደለም በጣም ታስቦበት ለሲኒማ ተብሎ የተሰራ በመሆኑ በጣም ደስ ይላል በጣም ተስፋ ይሰጣል በጣም ደስ የሚል ስሜት ነው ያለው በዚህ አይነት ደረጃ ሀገራችን ላይ ሲኒማ ቤት መሰራቱ በራሱ አንድ ትልቅ ከፍታ ነው ብዬ አስባለሁ። በኢትዮጵያ የፊልም እና የቲያትር ታሪክ ውስጥ እንደዚህ አይነት ቦታዎች በጣም እንትን ተሰጧቸው፣ ይህ እውቅና ተሰጧቸው መገንባት መቻላቸው መንግስትን በተለይ ትኩረት ሰጡት እንደዚህ አይነት ነገር መሰራት መቻሉ ትልቅ ኢንዱስትሪ ላይ ለውጥ የሚያመጣው ነገር አለና ጥሩ ነገር ነው በእኔ በኩል የሚሰማኝ ማለት ነው። አርቲስቶችን፣ ጸሐፊዎችን፣ ደራሲዎችን ስክሪፕት ጸሐፊዎችን ይፈታተናል። ትላንት ዝም ብለን ስናወራ የነበረው አሁን የተሰርቶልናል እና ከዚህ ተነስተን ብዙ ስራ ይጠበቅብናል። ከፍ ያለ ደረጃውን በጠበቀ ሲኒማ ቤት ውስጥ ከፍ ያለ ደረጃውን የጠበቀ ህዝቡን የሚመጥን ስራ ማቅረብ ደግሞ ይጠይቃል። ሲኒማ ቤት ብቻውን ዋጋ ስለሌለው ይህንን ለማድረግ ደግሞ እግዚአብሔር እዳ ሜዳውም ይኸው ፈረሱም ይኸው ተብሏል። ስለዚህ እኔ ከራሴ ብጀምር በህፃናት ዙሪያም ይሁን በሀገሪቱም ላይ ይሁን በሙያ ከመጣልኝ ለመደገፍ ወደ ኋላ ራሱ ኪነ ጥበብ መሳሪያ ያልያዘ ተዋጊ ነው። ለሀገርም እድገት ይሆናል፣ ህዝቦችንም ማነቃቅቶ አንድ ለማድረግ ይሆናል። የምንሰራቸው ስራዎችንም ደግሞ ሳንቸገር የፊልም ቤት ማነስ ስለነበረ በፊት፣ አሁን ሳንቸገር ብዙ ፊልሞችን ለማስመረቅም ይሆናል። መድረኮችም ካሉት እንደዚህ የመድረክ ስራዎችንም በሰፊው ለመስራት ያገለግላል ብዬ አስባለሁ።